ሰላም ጤና ይስጥልን። የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? መስከረም 21 2018። በመጀመሪያ ለክርስትና እምነት ተከታዮች በሙሉ በአገር ውስጥም ከሀገር ውጭም ያላችሁ እንኳን ለጊሸን ደብረ ከርቢ መቤታችን ክብረ በዓል በሰላም አደረሳችሁ ማለት እወዳለሁ። ይህንን ካልኳችሁ ወደ ዕለቱ መረጃችን እንግባ። ኢትዮጵያ ደንበር የሚጠብቅ መከላከያ ሰራዊት እንደሌላት ራሳቸው የብልጽግና አመራሮችና የብርሃኑ ጁላ ጄኔራሎች አመኑ። ለዚህ ማሳያ ዘመቻ አደማሌ አባናደው በታወጀበት እለት ወሎ ውስጥ የብርሃኑ ጁላ እና የአብይ አህመድ ክራንች ስልጣን አስጠባቂ ሰራዊት መመታቱም ይታወቃል። ምርኮኛ በምርኮኛ መደረጉንና 12ኛ ክፍለ ጦር ሙሉ በሙሉ እንደተበተነች የሚያሳየው ትልቅ የድል ዜና ነው። እንግዲህ በዚህም ሰዓት የመከላከያ ሰራዊት በራሱ የፌስቡክ ገጽና በራሱ የሚዲያ ሰዎች በራሱ የሶሻል ሚዲያ ሚኒሻዎች መከላከያ በመከላከያ ሚዲያ ዙሪያ የኤርትራ ወታደር ማን በወልዲያ ከተማ ዙሪያ የኤርትራ ወታደር ወጋኝ፣ ሁለት የሻቢያ ኮኔረል ማረኩኝ፣ ብዙ የኤርትራ ሰራዊት ማረኩኝ፣ 55 የሚደርሱ የጁንታ ሰራዊት ማረክ ያለ ይላል። በነገራችን ላይ አብይ አህመድ በሰሜኑ ጦርነት በነበረበት ሰዓት ላይ በህይወት ዘመኑ አንድም የጁንታ ሰራዊት ማርኮ እንዳልነበር ራሳችሁ ጀነራሎቹ ታውቁታላችሁ። ስድስተኛ ክፍለ ጦር ከሆነ ሁለቱ ኮኔረል አባታችን ተማርኳል እያለ ኤርትራ ማነው ትግራይ ምድር መግባታችሁን ታውቁታላችሁ። እዚህ ላይ እንግዲህ መልሱ ምንድን ነው የኢትዮጵያ ማነው ኢትዮጵያ የምትባለው ትልቅ ሀገር ናት ከብረት የጠነከረ ሰራዊት አላት የምትባለው ሀገር ዳር ደንበር የሚጠብቅ ሰራዊት እንዳል እንደሌላት በዚህ በራሳቸው ዜና የሚያሳይ ምስክርነት ሰጥተውበታል ማለት ነው ይህ ማለት ምንድን ነው? ዳር ደንበሩን የሚጠብቅ ግብጽን በአንድ ቀን መምታት የሚችል በሶማሌ ከገባን በኤርትራን አንድ አፍታ ቁርስ በልተን አንድ አናቆያትም እናመጣታለን እያለ የሚፈነጨው የብርሃኑ ጁላ ሰራዊት ታዳ ሁለት ኮሎኔል እየመራ የመጣውን የኤርትራ ጦር ደንበር ጠባቂ ሰራዊት ካለው ከኤርትራ ተነስቶ ወሎ ምድር እስከሚገባ ድረስ የኢትዮጵያ ሀገር መከላከያ ሰራዊት ምን እየሰራ ነው? እንግዲህ መልሱ ለናንተ የወታደራዊ ትንታኔ፣ ዳር ደንበር የሚጠብቅ የለም። የኢትዮጵያ ህዝብ አትጃጃን። ይሄ ሰራዊት በሀገሩ ሚሊተሪ የሀገሩን ዜጋ የሚወጋ የአብይ አህመድ እና የብርሃኑ ጁላ የስልጣን ማራዘሚያ ክራንች ናቸው። በቃ የኢትዮጵያ መከላከያ ሰራዊት ተቋሙ ክብር አለው። ሀገር እንደዚህ በሆነችበት ሰዓት ላይ ስልጣን ተረክበው እንደም ሀገር ማረጋጋት የሚችሉት ነበሩ። ከኤርትራ በሁለት ኮኔረል ቢያንስ አንድ ኮኔረል ክፍለ ጦር ይመራል። ሁለት ክፍለ ጦር ማነው? ሁለት ኮኔረል መጣ ቢባል ሁለት ክፍሎ ጦር መጥቷል። ማን ነው ከኤርትራ? እንግዲህ ከኤርትራ ቀጥ ብሎ ሎስ እስከሚገባ ድረስ የኢትዮጵያ መንግስት የኢትዮጵያ ሀገር መከላከያ ሰራዊት የሚባለው የለም ማለት ነው። ይሄ ነው እንግዲህ። ምርኮኞቹን ደግሞ አሳዩ ይበሉት እስኪ የኢትዮጵያ ህዝብ የራሱን ጄኔራሎች በእርግጠኝነት አሁን ነገም ይሄ ስለተነቃበት ነገ የራሱን ጄኔራሎች በሃይሎም በምናምን ስም አድርጎ መታወቂያ ሰርቶ እነዚህ እኔ ማረኳቸው ሌል ሁሉ ስለሚችል ታቆታላችሁ። ድሽቃ ማረኩ እያለ ሚኒሻውን ምናምን እጅ ሰጠኝ ፋኖ ሶስት ነው የቀረኝ በማለት ደግሞ መልሶ በሚዲያ አምስት መቶ የሚያህል የፋኖ አባላት እጅ ሰጠኝ ይላል ሶስት ናቸው የቀሩኝ ይላል። የራሱ የሚምታታበት መናገርም ማንበብም በማይችል ሁኔታ ላይ የሚደነጋገር የሀገር መሪ ሀገሪቱን ያስወረረበት ጊዜ እንደዚህ ዘመን ውርደት ያጋጠመበት ጊዜ የለም። እንግዲህ ከኤርትራ ፋኖ ሊያግዝ እንግዲህ ሲመታ በየአመት ታውቃላችሁ። በጁንታውም የአሜሪካ ወታደር እኮ ኪሱ ሲፈተሽ አሜሪካዊ ዜጋ ያለው የአሜሪካ ወታደር አግሻለሁ ብሏል እኮ እንግዲህ በጁን በሰሜኑ ጦርነት እንግዲህ ተመልከቱ። የአሜሪካ ወታደር ኤርትራ ገብቶ ሲዋጋ በኤርት ማነው ኢትዮጵያን አየር ደንበር ውስጥ አይደለም አየር ክልሉን ጥሶ የሚገባ አየር ዝም ባያልፍም ሲል ቆይቶ ኋላ ላይ እንደገና ጋዜጠኞቹን ሰብስቦ አብይ አህመድ ምን አላቸው? ከአሜሪካ እኮ መቀሌ አየር ሲያልፍ ሲያርፍ አልነገራችሁኝም ነበር? ተመልከቱት። እንግዲህ አብይ አህመድ ዝም ባያልፍም ይላል። አየሩ እንደገና መቀሌ ሲያርፍ አልነገራችሁኝም? በቃ ቀዳዳ ነው ስራችሁ። ሌላ ልላችሁ የፈለግኩት በዛሬው ዕለት አሁን የምነግራችሁ የአማራ ተወላጅ ሆናችሁ የብልጽግና ገረድ የሆናችሁ አመራሮች፣ የብልጽግና ገረድ የሆናችሁ ሚኒሾች፣ የብልጽግና ገረድ የሆናችሁ አርማ ብተና የሚኒሻ ገረድ የሆናችሁ ፖሊሶች፣ እሺ፣ መከላከያ ሰራዊት እየጠረገ እየጠረገ ሲወጣ ቤትህን ዘግተህ መዳረሻ ሄት ነው ከልጆችህ ጋር ተው፣ መታገሉን ተው፣ በቃኝ ብለህ ለምን እንደሆነ ጁ ለፋን ነው እየሰጠ በቤትህ ልጆችህን አርሰህ ነግዴህ የማታሳድገው ስለዚህ አሁንም አልመሸም። የሚሊሻ አባላት፣ የፖሊስ አባላት እንደ ዶሮ የተረጨላችሁን እየለቀማችሁ እስከመቼ ነው እየሸሻችሁ የምትኖሩት? ስለዚህ ከፋኖ ጋር ልትገቡ ይሻላችኋል። አሁንም